ባሳለፍነው ሳምንት ያስመረቅነው የሴቶች አደባባይ ጋር ሲሆን እዚህ አደባባይ ጋር 1.6 ሚሊዮን ብር ቅድመ ክፍያ ጀምሮ አፓርትመንት ቤቶችን ይዘንላችሁ መጥተናል። ከዚህ በፊት አምቼ ፊት ለፊት ላይ ያስረከብናቸው ኮምፓውንድ ሪል ስቴቶች ነበሩ። በዚህ ሳይታችን ላይ ወደ ላይ ጂ ፕላስ 14 ሲሆን ሶስት ቤዝመንቶችን አውጥተን አሁን ሁለተኛ ፍሎር ላይ ነው የምንገኘው። በተጨማሪ አሁን ከአጠገብ የምትመለከቱት ደግሞ ሜዳ አለ። ይሄ ሜዳ ደግሞ ከቤታችሁ ወታችሁ ልጆቻችሁንም ለማዝናናት ልጆቻችሁንም ለማጫወት በጣም ቆንጆ ቦታ ላይ ነው ያለው። ሰላም ጤና ይስጥልኝ! ሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያን እኔ ቤተለይ የመባላለው ከቢኤምኤል ሪል እስቴት የሽያጭ አማካሪ ነኝ። ቢኤምኤል ሪል እስቴት ከዚህ በፊት አመቼ ፊት ለፊት ላይ ያስረከብ ናቸው ኮምፓውንድ ሪል ስቴቶች ነበሩ። አሁን ደግሞ ቅንጡ በሆነው ካሳንችስ ስቴቶች አደባባይ ጋር ባለ ሁለት ና ባለ ሶስት መኝታ አፓርትመንት ቤቶችን ይዘንላችሁ ቀርበናል። ቢኤምኤል ሪል እስቴት ላይ ከዚህ በፊት ያስረከብ ናቸው አመቼ ፊት ለፊት የሚገኝ ሲሆን ኮምፓውንድ ነው ሳየት በሁለት አመት ጊዜ ውስጥ ነው ያስረክብ ናቸው። አሁን ነዋሪዎች ገብተው እየኖሩበት ይገኛል። እሱም በትንሹ አሳያችኋለሁ። አሁን ደግሞ ለሽያጭ ዘንላችሁ የቀረብ ነው ካሳንችስ ሴቶች አደባባይ ጋር የሚገኝ ሲሆን፣ እዛ ላይ ባለሁለት እና ባለሶስት መኝታ ቤቶች አሏቸው። ከአንደኛ እስከ ሰባተኛ ድረስ ባለ ሁለት መኝታ ሲሆኑ ከስምንተኛ ደግሞ እስከ 14ተኛ ድረስ ባለ ሶስት መኝታ ናቸው። ያ ማለት ከ115 እስከ 200 ካሬ ድረስ የምናገኝባቸው ሳይቶች ናቸው ማለት ነው። እንግዲህ ባለ ሁለት መኝታ ክፍሎቻችን 115፣ 117 እና 151 ካሬ ሲሆን 115 ካሬያችን በሳሎን እና በማስተር ቤድሮማችን በኩል ሰፋፊ በረንዳ ሲኖራቸው በተጨማሪ ማስተር ቤድሮማችን ላይ የራሱ መልበሻ ክፍል፣ እይታውም ደግሞ ወደ መገናኛ ይሆናል ማለት ነው። 117 አካሪያችን ላይ ደግሞ አንድ ባልከኒ ሲኖረው ማስተር ቤድሮማችን ላይ ኦፕን ክሎዚት ይኖረዋል። እይታውም ወደ ዑራኤል ይሆናል ማለት ነው። በተጨማሪ 151 ካሬያችን ላይ እይታው ወደ አዋሬ ሲሆን ማስተር ቤድሮማችን ላይ ዎኪንግ ክሎዚት ይኖረዋል ተጨማሪ የረዳት ክፍል አላቸው ማለት ነው ባለ ሶስት መኝታችን ደግሞ 200 ካሬ ሲሆን እዛም ላይ በሳሎን እና በማስተር ቤድሮማችን በኩል ሰፋፊ በረንዳ ይኖራቸዋል ሁለት መታጠቢያ እና ማስተር ቤድሮማችን ላይ ዎኪንግ ክሎዚት አለው የረዳት ክፍል ከነባዝ ሮሙ ይኖራቸዋል ማለት ነው እና እዛ አካባቢ ላይ ለትምህርት ቤቶች፣ ለሆስፒታሎች፣ ለተለያዩ አማራጮች የሚሆን ቦታ ነው። አሁን እንደምናውቀው የኮሊደር ልማቶችም እንዳሉ ሆነው መንገዱ አሁን ለቦሌም፣ ለካሳንችስ፣ ለሜክሲኮ፣ ለፒያሳ፣ ለመገናኛ፣ ለሁሉም አቅጣጫዎች ቅርቦች ናቸው። ምንም ነገር ለማግኘት ከፈለጋችሁ። አሁን ደግሞ በኮሊደር ልማቱ የተነሳ በጣም ነፋሻማ የሆነ ቦታ ነው የሆነው ልጆቻችሁንም ወታችሁ ለማዝናናት በጣም አመቺ ቦታ ነው። ላከራየውም ቢሉ በጥሩ ዋጋ የሚከራይ በዶላር ማከራየት የሚችሉት ነው። ልኖርበትም ካሉ በጣም ጥሩ ነፋሻማ እያገኙበት የሚኖሩበት ሳይታችን ይሆናል ማለት ነው። እሺ፣ እንግዲህ እንደምትመለከቱት ወደ ሳይታችን ነው እየሄድን ያለ ነው። በኮሊደር ልማቱን በተመለከተ ያው እንደምታዩት ነው። በጣም ውብና ነፋሻማ ቦታ ነው። ቦታዎቹም ደግሞ ብዙ አፓርትመንት ያሉበት ቦታ ነው። ውስጥ ደግሞ ያለን ሳይት ደግሞ በደንብ ገብቼ ላስረዳል። እሺ እንግዲህ አሁን ሳይታችን የሚገኘው እዚህ ሴቶች አደባባይ ጋር ነው። ሳይታችን ጋር ነው ያለሁት እኔ እሱን በተመለከተ በመንገድ ደረጃ በልጆቻችሁንም ለማዝናናት ከፈለጋችሁ ምንም የሚያዳግታችሁ ነገር አይኖርም። በዚህ ጋር አሁን ወደ ኡራኤል ነው የሚወስደን። ከአደባባዩ ፊት ለፊት ደግሞ ወደ መገናኛ የሚወስደናል፣ ወደ ፒያሳ የሚወስደናል፣ ወደ ካሳንችስ ይወስደናል። በተጨማሪ አሁን ከአጠገብ የምትመለከቱት ደግሞ ሜዳ አለ። ይሄ ሜዳ ደግሞ ከቤታችሁ ወታችሁ ልጆቻችሁንም ለማዝናናት፣ ልጆቻችሁንም ለማጫወት በጣም ቆንጆ ቦታ ላይ ነው ያለው። ከፊት ለፊታችን ደግሞ የምንመለከተው ፐብሊክ ፓርኪንግ ነው። ያ ፓርኪንግ ደግሞ ወታችሁ ልጆቻችሁ በምታጫወቱበት ሰዓት እዛ ጋር ፓርክ አርጋችሁ ልጆቻችሁ ማጫወት ትችላላችሁ። የሳይክልም ስፔስ አለ። ቦታው እንደሚታዩት በጣም ነፋሻማ ቦታ ነው። አሁን እዚህ ጋር የምገኘው ከሳይታችን ፊት ለፊት የምናገኘው ፐብሊክ ፓርኪንጋችን ይሆናል። እዚህ ፓርኪንጋችን ላይ እንግዳ ቢመጣባችሁ ፓርኪንግ አልበቃ ካላችሁ እዚህ ጋር ማቆም ትችላላችሁ ማለት ነው። ቅድመ ክፍያችን የሚሆነው 15 ፐርሰንት ነው። ቀሪውን ደግሞ በፕሮግረስ ነው የምትከፍሉት። ያ ማለትም እስከ ሁለት ዓመት ተኩል ድረስ ቀስ ያላችሁ የምትከፍሉበትን አማራጭ አመቻችተናል። መረከቢያ ደግሞ ካላችሁኝ መረከቢያውን በሁለት ዓመት ጊዜ ውስጥ ነው የሆነው። ኦልሞስት አሁን 40 ፐርሰንት ላይ ደርሰናል ግንባታቸው፣ እሱንም የምናየው ይሆናል እሺ እንግዲህ አሁን ሳይታችን ላይ ደርሰናል። እዚህ ሳይታችን ላይ ወደ ላይ ጂፕላስ 14 ሲሆን ሶስት ቤዝመንቶችን አውጥተን አሁን ሁለተኛ ፍሎር ላይ ነው የምንገኘው። እንግዲህ ሳይታችን ከመንገድ ግልባጭ ላይ ነው የሚገኘው። ያ ማለት ምንም አይነት የመኪና መተላለፍ፣ የመኪና ጫጫታ፣ የሰው ግርግር፣ ምንም አይነት ነገር አያገኛችሁም ማለት ነው። እንግዲህ እዚህ ሳይታችን ላይ በፍሎር ሶስት ቤቶች ናቸው የሚኖሩት። እዚህ ጋር አንድ ሊፍት ይኖረናል። እዚህ ጋር መቶ 15 ካሬ ባለሁለት መኝታ ነው እዚህ ጋር ደግሞ ስንመጣ 117 ካሬ ባለ ሁለት ናቸው። በተመሳሳይ በዛኛው ጋር ደግሞ ስንሄድ 151 ካሬ ባለ ሁለት ይሆናሉ ማለት ነው። ያ ማለት ከአንደኛ እስከ ሰባተኛ ድረስ ባለ ሁለት መኝታ ናቸው። ከስምንተኛ እስከ 14ተኛ ድረስ ደግሞ ባለ ሶስት መኝታ ናቸው። ሁለት መቶ ካሬዎች ነው የሚሆኑት። እዚህ አፓርትመንት ላይ ሶስት ቤዝመንቶች አሉ። ግራውንድ እስከ ግራውንድ ድረስ ፓርኪንግ ነው የሚሆነው። አንደኛው ደግሞ ለጂም ለስፓ ለመሳሰሉት ነገሮች ነው ያዋል ናቸው አሁን የምንገኘው ደግሞ ሁለተኛ ፍሎር ላይ ይሆናል። የፕሮግረስ ደረጃው ደግሞ አሁን ላይ 40 ፐርሰንት ላይ ነው የሚገኘው። በአጭር ጊዜ ውስጥ አጠናቅቀን እናስረክባለን ብለናል። በ15 ፐርሰንት ቅድመ ክፍያ ብቻ ያ ማለትም በ1.6 ሚሊዮን ብር የቤት ባለቤት መሆን ትችላላችሁ። አከፋፈል ካላችሁን ደግሞ በሁለት ዓመት ተኩል ጊዜ ውስጥ ነው ከፍላችሁ ማጠናቀቅ የሚኖርባችሁ። እኛ ከዛ በፊት ቀን ከሌት ሰርተን ልናስረክቦት ዝግጅታችንን ጨርሰናል። እሺ፣ ቢኤምኤል ላይ ለየት የሚያደርገን ነገር በፍሎር ሶስት አባወራዎች ሲሆኑ ከአንደኛ እስከ ሰባተኛ ድረስ ሶስት ቤቶች ብቻ ይኖሩናል ማለት ነው። ከስምንተኛ ደግሞ እስከ አስራ አራተኛ ድረስ ሁለት አባወራ ይኖረናል። ያ ማለትም ምንም አይነት ግርግር፣ ምንም አይነት ጫጫታ ያገኛችሁ። ሊፍቶቻችንም ለሁለቱ ቤት አንድ ሊፍት ይኖረናል ማለት ነው። እያያችሁት ይሄን ይመስል ነበረ። እንደ ወደዳችሁ ተስፋ እናደርጋለን። ለተጨማሪ መረጃ ወይም ደግሞ ሳይትም ለመጎብኘት ከፈለጋችሁ ከስር በምናስቀምጠው ስልክ እየደወላችሁ እኛን ኮንታክት ማድረግ ትችላላችሁ። ውጭ ሀገርም ለምትኖሩ በዋትሳፕ እና በቴሌግራም ላይ ልታገኙ ትችላላችሁ። ስለነበረን ቆይታ አመሰግናለሁ።